የበለጠበት ዘመን ላይ መድረስ አረዱ የተዘጋጁትን በጎች ፎቶ ተልኮልኝ አየሁ። ሰላም ኦርቶዶክሳውያን ባለማተቦች እንደምንቆያችሁ እንደምናረፈዳችሁ ነው። ዛሬ በሌላ ቪዲዮ ተመልሼ የምትቻለሁ። የዛሬው ቪዲዮአችን የዛሬው መነጋገሪያ አጀንዳችን የሚሆነው እንግዲህ ቅዱስ ቤተክርስቲያናችን ትልቁን ዋርካ ትልቁን ሊቃውንት አጥታለች። እሱን ማን እንደሆነ አብረን የምንመለከት ይሆናል። እንዲሁም ደግሞ አዶና የተባለው ግለሰብ በኦርቶዶክሲያን በባለማተቦች ትልቅ ቅሬታ እየደረሰበት ይገኛል። እሱንም አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘረጋ። ወደ ቪዲዮ እስኪ ይሄንን ቪዲዮም አይተን እንመለስ እና ወደፊት እንደዚህ እንድታረጉ ነው። አንድ ቀን እንገናኝ እንችላለን። መቼም አይታወቅም። እናንተም ካልሞታቸው እኔም ካልሞት ለድንገቱ ማለት ነው ነው። አትሞቱ አንሞትም። የአሁኑ ጦርነት አይመስለኝም አይመስለኝም። ለካስ አባታችን ቀድሞ እግዚአብሔር እንደጠራቸው ያውቁ ነበረም ታላቁ ሊቅ የኔታ ይባቤ በላይ መልእክታቸው እንግዲህ እጅግ ልብ የሚሰብር መልእክትን አስተላለፉ ጳጳስ ወደ ገጠር ቤተ ክርስቲያን ዛሬ ብቻ ነው ጳጳስ ገጠር የተወለደበት ግን ዛሬ ነው ጳጳስ ለከተማ እንጂ ሚኒስቴሩ ሃላፊው ለከተማ እንጂ ለገጠር በቃ ሸንኮፍ ይወደቅነ ማለት ነው። ምንም ነገር አናውቅም። ዝምላችሁ ተገዙ መገዛት ነው። ሰበካ ጉባኤ ሲሉም ወረዳዎቹ እሸ ነው ምን እምቢ አይባልም። ዛሬ ግን ክርስቶስ ቤተ መቅደስ ገባ፣ ጳጳስ ደግሞ ገጠር ገባ። ቆብ ይደረግ እና ደግሞ ጸጉር በዚህ ላይ ተብሎ ባይተወ እንዲሁ ባሌ ብትዩ ምን አለ እንዲሁ ባይተወ ከማለ ወይ ደግሞ ባታም ብትዩ እንደዚህ ጥብልል ጥብልል፣ በቃ አንድ ግንባር ጦር ይይዝ ነበረ።

ወጣቱ በአሁኑ ሳሊት ቤተክርስቲያን መሆነች። ወጣቱ ትልቅ አዘል ይገኛሉ። ምክንያቱም የቅድስት ቤተክርስቲያን ትልቁ ሊቃውንት ትልቁ አባት ናቸው። ቤተክርስቲያናችን አሉን ብላ ከምኮራባቸው ሊቃውንት አንዱ ናቸው ማለት ነው። በረከታቸው ትደርብን። እሳቸው ከተናገሩት መሀል አንዱ እውነት ነው ብዬ የማስበው ነገር ጳጳሳት፣ በምንም አይነት ታምር በምንም አይነት ሁኔታ ቢሆን ለገጠሪቷ ቤተክርስቲያን አይጨንቁም ሄደው ማገልገል የሄደው መስራት በጣም ነው የሚከብዳቸው የሚያስጠላቸው። ለከተማው ነው ከተማ ከተማ ለሆኑት ነው የሚጮት የሚታገሉት፣ ማ ጳጳሳቱ። እስከ መቼ ይሄ ነገር እንደሚቀጥል ባናቅም ባንረዳም፣ እግዚአብሔር መልስ አለው እና ፍርዱን ከመድኃኔዓለም ነው የምንጠብቀው በዚህ ጉዳይ ላይ ማለት ነው። አባቶች ለገጠር ቤተክርስቲያን ይሄ ነው ይሄ ነው ብሎ እንዲናገሩ ለገጠር ቤተክርስቲያን እንዲያስቡ ስለምንፈልግ ነው። ወደ ቀጠኛው ቪዲዮ እናልፋለን። እንግዲህ እንደሰማችሁት እንዳያችሁትና እንደሰማችሁት ነው። እንግዲህ አዶናይ ማርያም ማርያም ብሎ አመስገነ ሳንጨርስ ሰአት ውስጥ ጊዜ ውስጥ ቤተ ክርስቲያን ውስጥ ለዞም አክሱም ጽዮን ማርያም ቤተ ክርስቲያን ውስጥ እንዲህ የወረደ ተግባር ሲያደርግ በጣም ነው የሚያሳፍረው፣ በጣም ነው የሚያስጠላው። ስግጥና በልክ ሲሆን ያምራል። እግዚአብሔር ነው መላጅ። ስግጥና በልክ ሲሆን ነው የሚያምረው። በእንደዚህ አይነት ልክ ቤተ ክርስቲያን ውስጥ ቪዲዮ ፎቶ እስከ መነሳል ለዞም አክሱም ጽዮን ማርያም ቤተ ክርስቲያን ውስጥ በጣም የሚያሳፍር በጣም የሚያሳዝን ተግባር ነው አዶናይ ያደረገው። በዚህ ጉዳይ ላይ የቤተ ክርስቲያን ልጆች ምን አሉ? ህዝቢ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገረው ነቢዩ ሆሴዕ እኛን በትንቢት መነጽር አይቶ ነው ይሆን እንዴ? አሁን እዚህ ጋር ልናገር የመጣሁት ስለ ስርዓት የቤተ ክርስቲያን ብቻ ነው። እዚህ ጋር እንዴ የምትሆኑ ምእመና የምነክቷቸው አይል ምን ሆናችሁ? አይ ያላችሁበትን ቦታ አላስታወሳችሁ መሰለኝ። ይህ ያላችሁበት ቦታ እግዚአብሔር ሀሳቡን እና ሕጉን ጽፎ ለሙሴ የሰጣት ታቦተ ጽዮን ያለችበት ታላቅ ቦታ ናት። እቺ ታቦተ ጽዮን ጠላቶቿን ያጠፋች ህዝቦቿን ደግሞ ያስከበረች ያላስደፈረች ታቦት ናት። እቺ ታቦተ ሲሆንም ታላላቅ ታምራትን ያሳየች ታቦት ናት። እንዲሁም ያላችሁበት ቦታ እመቤታችን ቅድስት ድንግል ማርያም ልጇን አዝላ ቅዱስ ዮሴፍንና ሰሎሜን አስከትላ ለብዙ ጊዜ ያረፈችበት ቦታና የተቀመጠችበት ቦታ ነው። እንዲሁም ይሄ ያላችሁበት ቦታ ቅዱሳን አብርሃ ወአጽብሐ ያስገነቡት ይህንም ቤት አስገንብቶ ሲጨርሱም ደግሞ ታቦተ ጽዮን ማንም ሳይሸከማት በደስታ ገብታ የተቀመጠችበት ትልቅ ቦታ ነው። ይሄ ያላችሁበት ቦታ የኢትዮጵያ ብርሃን ዋና የመጀመሪያው ጳጳሷ የሆኑ አቡነ ሰላማ ያረፉበትና ያገለገሉበት ድንቅ ቦታ ነው። ይሄ ያላችሁበት ቦታ ስርዓቱን ጠብቆ ለታዘዙለት በረከትንና እድሜን የምታረዝም ላልታዘዙለትና ስርዓቱን ላልጠበቁ ደግሞ አመድ የምታደርግ ታቦተ ሲሆን ያለችበት ቦታ ነው። ይህንንም በአቡነ ሰላማ ገድል ላይ ተጽፎ እናገኛለን። እንዲሁም ይህ ያላችሁበት ቦታ ከተለያዩ የሀገራችን ክፍሎች ብዙ ስፍር ቁጥር የሌላቸው ቅዱሳን መጥቶ ያገለገሉበት የጸለዩበትና ቅድስና ሊያገኙበት ቦታ ነው። ይሄ ያላችሁበት ቦታ ብዙ ሰዎች መጥቶ ሊጸለዩበትና ሊባረኩበት የሚጓጉለት ቦታ ነው። እና ይህን ያህል ክብር ያለውን ቦታ በዚህ ልክ ለምን ለማዋረድ ትጣጣራላችሁ? በነገራችሁ ለሁሉም ነገር እኮ ቦታ አለው። ለቤተ ክርስቲያን ክብር ያላችሁ ይህንን ቢዶ ሼር ኮፒልንግ እርፎስት አድርጉት። ይህንን ቢዶ አይተን እንመለስ። እንዳያችሁት ነው። ለቤተ ክርስቲያን እኮ ክብር ይኑራችሁ። ቤተ መቅደስ ውስጥ እንደዚህ ታደረጋላችሁ? ልጁ ላይ ምንም ጥፋት የለበትም፣ ግን እዛ ቦታ ላይ የተገኛችሁት እንደዚህ የሆናችሁ ማለት ነው። ምንም አይምሮ ላይ የላችሁም ያላችሁበት ቦታ እኮ አንዳንዴ ኮ ማሰብ ግድ ይለናል። ሰው እኮ ቤተ ክርስቲያን ግቢ ውስጥ ገብቶ እንዴት እንደሚፈራ ኮ እኔ የራሴን እኔ ነኝ የማውቀው። ስለዚህ እንደዚህ አይነት የወረደ አስተሳሰብ ላሉት ይህንን ቪዲዮ ሼር ኮፒ ልንገርፎስ አድርጋችሁ አድ ይህ ነው ወጣትነት ለቤተ ክርስቲያን መቆም ማለት። እርግጥ ነው ከስምስም ሰት ሰጥቷል እግዚአብሔር የሆነ የስኬት ማማ ላይ ሲያወጣችሁ አጎታችሁ የሆነ ይመስላችኋል ቤተክርስቲያንን በእንደዚህ አይነት ክልክ ማዋረድ ቤተክርስቲያን ውስጥ በእንደዚህ አይነት ልክ ፎቶ ውስጥ ከመነሳሳት መድረስ ማለት ማምላክን በጣም የሚያሳፍር ተግባር ነው። በጣም ምን አይነት ጭንቅላት እንዳላችሁ ምን አይነት ሕሊና እንዳላችሁ ባናቅም ማለት ነው። በዚህ ጉዳይ ላይ አዶናይ ባክን ብትጠነቀቅና ብታድብ ብታርፍ መልካም ነው። ባይኔ በአርሲ ጉዳይ ላይ ኦርቶዶክሳውያኖቹ ወጣቶቹ ምን እያሉ ይገኛሉ? ህንፃና ግንብ ብሎኬትና ጡብ ሆነን ተፈጥረን ቢሆን ኖሮ በቤተ ክርስቲያናችን አስተዳደር ስለሚኖረን በጎድል ሳስበው እደነቃለሁ። በዓመት ሁለት ጊዜ በሚኖረው የሲኖዶስ ስብሰባ 36፣ 37 አጀንዳዎች ቢኖሩ 34 እና 35ቱ የኛ የሆኑ ነበር። በጀት ሲጸድቅልን ለጉድ ነው። ስንመረቅ ተሯሩጦ መጥቶ ሪቫን የሚበጥስልን አባት፣ በፍጹም ልንቸገር አንችልም። ተቃጠልን ተበላሸን ብንል ተንደርድሮ የሚደርስ ሊቀጳጳስም እንደዛው በቦታው ልናጣ አንችልም። በቦታው ከደረሱት ሊቀጳጳስ እስከ ቋሚ ሲኖዶሱ ድረስ አቅጣጫ ሰጥቶ የመግለጫ ጋጋታውን እንደ ጉድ ያወርድልናል፣ ያዘንብልናል። ህዝቡ ተሰብስቦ ያለቅስልናል። ሚዲያዎች ወደር አልባ በሆነ መንገድ ይዘግቡልናል። ታላቁ የሰው ልጅ ከዚህ ክብር አንሶ ማየት እንደምን ያማል! የአርሲ ኦርቶዶክሳውያን ወገኖቻችን በእያንዳንዱ ቀን ከሚያሳልፉት ሰቆቃ አልፎ በየዕለቱ በሞት እየተቀጡ ባለበት በዚህ ወቅት ተናጋሪ ማጣት፣ እንጸልይ እስቲ ለእግዚአብሔር እናንባ ብሎ በንግስ በዓላት እንኳ የሚያስብ እና የሚያሳስብ ማጣት በእጅጉ ልብን ይጎዳል። እውነት ለመናገር በምድሪቱ እግዚአብሔር ድርሻውን ይወስዳል። ትላንት ያከበርናት የታቦተ ጽዮን በዓልን ወደኋላ ማሰብ ነው። በምድር ኃጢአት በደላችን ሲበዛ በራሳችን ላይ ራሳችን ስንከፋ እግዚአብሔር የአምልኮቱን ድርሻ ከኛ ይወስዳል። እንደ ታቦተ ጽዮን አይነት ተግባር በምድራችንም ላይ ይፈጸማል። የምንፈልጋቸውና እግዚአብሔርን ለማምለክ የምንጠቀምባቸውና የምንገለገልባቸው ነገሮች በአጠቃላይ ከኛ ይወስዳል። ያ ጊዜ ሳይመጣ በሃይማኖታችን መንቃት ያለብን አሁን ነው። ከምንምና ከየትኛውም ጉዳይ በላይ ቤተ ክርስቲያን ትልቅብናለች። የትኛውም አዋርድ ታላቋ ቤተ ክርስቲያናችንን ሊሸፍናት አይገባም ነበር። መላው ባለማዕተቦች አሁንም አጀንዳና ትኩረታችንን አርሲ በማድረግ በበላዮቻችን የተተወውን ጉዳይ እኛ ራሳችን በልጅነት መንፈስ እንድንይዘው ያስፈልጋል። ምክንያት በሉ ቤተ ክርስቲያን የሁላችን የእያንዳንዳችን ናትና፣ የጨነቀው በአርሲ መግቢያ መውጫ አቶ ሲጨፈጨፍ ያድራል። እዚህ ከተማ ላይ መግቢያ በሁለት ሺህ ትኬቱን በመቁረጥ ቲክቶክ አዋርድ ያያል። ፍትህ ለአርሲ ኦርቶዶክሳውያን። ከሰው ነፍስ ጌም የበለጠበት ዘመን ላይ መድረሳችን በጣም ነው የሚያሳፍረው። እመቤቴ፣ በጠዋቱ ስልኬን ስከፍት ሊታረዱ የተዘጋጁትን በጎች ፎቶ ተልኮልኝ አየሁት። ሁል ጊዜ በተለይ ከቅርብ ጊዜ ወዲህ ስነሳ ወይ መርዶ ነው ወይ ደግሞ እንደዚህ አሰቃቂ ፎቶዎች ነው የሚላክልኝ። ሰውነታችን ራሱ ሰው መሆናችን ራሱ ይህንን ዜና ተለማመደው መሰለኝማ። በግፍ ተገደሉ፣ በግፍ ተገደሉ፣ በግፍ ተገደሉ፣ በግፍ ተገደሉ

እኛ ህንፃ ብንሆን ኖሮ ህንፃ ብቻ ብንሆን ኖሮ፣ ቤተክርስቲያን ያሰራቸው አንድ ህንፃ የሆነ ሁለገብ ህንፃ ብንሆን ኖሮ፣ ብንቃጠል ሮጦ የሚመጡት አንድ ቁጥር እነሱ ናቸው። አንድ ቁጥር አርሴማ ቤተክርስቲያን ተቃጠለች ሲባል ሮጦ ሄዱ። ኦርቶዶክሲያን ባለማተቦች ተገደሉ ሲባል ምን አሉ? ምንም ዝም የሀገረ ስብከቱ ሊቀጳጳስ ከዛም ከዝምታቸውም አልፎ ደግሞ እየተገደሉ ያሉት ኦርቶዶክሲ ሁኑ ብሎ እስከ መናገር ደረጃ የደረሱ ናቸው። በዚህ ልክ ኦርቶዶክሲያን ባለማዕተቦችን ለወንበራቸው ወንበራቸው ሲነቃነቅና ሲነካ ብቻ ነው ልጆቼ እንደዚህ ተደረገ ቤተክርስቲያን ተደፈረች ብለው የሚመጡት የሚናገሩት፣ ሰዓት በሰዓት መግለጫ የሚያወጡት። ዛሬስ ኦርቶዶክሲያን ባለማዕተቦች ተገደሉ ዝም። ቤተክርስቲያን ተቃጠለች ሩጫ ቤተክርስቲያን ተቃጠለች ሩጫ እሷን ለማየት ቤተክርስቲያኑ እንዲሆነች እርግጥ ነው ቤተክርስቲያን መቃጠሏ ቢያሳዝንም ነገር ግን ህንፃ ስላሴ ሲኖር ነው ህንፃ ቤተክርስቲያን የምትኖረው ገባችሁ አይደል ስለዚህ ቤተክርስቲያናችን ከዚህ በላይ ባታስጨንቋት መልካም ነው ከዚህ በላይ ዝምታችሁን ባትጡት መልካም ነው ዛሬም ቤተክርስቲያናችን ያለችበት ሁኔታ በጣም የሚያሳዝን በጣም የሚያስከፋ ሁኔታ ላይ ያለችው ቤተክርስቲያናችን። እነሱ ዛሬም ለስልጣናቸው ለጥቅማቸው ብቻ ነው። ኑ ተነሱ ልጆቼ፣ ኑ እንደዚህ ሁኑ የሚሉ ቤተክርስቲያን፣ ህንፃ ስላሴ ግን ህንፃ ስላሴ ሲጨፈጨፍና ሲቃጠል ዝም ነው የሚሉት። ለምን? ስልጣን አልተነካም፣ ወንበር አልተነካም፣ ቢዝነሳቸው ነዋያቸው አልተነካም፣ በክብራቸው አልተመጣም። የምእመኑ ክብር ሲነካ የቤተክርስቲያን ክብር ሲነካ ዝም ይላሉ። አይቶ እንዳላየ ሰምቶ እንዳልሰማ ይሆናሉ። ክብራቸው ሲነካ ግን በአንድ ሌሊት መግለጫ ያወጣሉ። ይህ ከነውርም በላይ ነውር ነው። ለዛሬው በዚህ ቃል፣ ነገ በሌላ ቪዲዮ እስከምንመለስ ድረስ ቸርሰንብቱልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ፣ ቸርሰንብቱ